ወደ ምስራቅ ወሰደኝ የተዘጋ ደጃፍ ማሳየኝ እንደ ተዘጋም ይኖራል ብሎ ሕዝቅኤል አርባ አራት ቁጥር አንድ ላይ ተነገረላት። ድንግል ወላዲተ አምላክ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። ጸጋን የምላብሽ ኋለ የተው ጸጋላት የትን ጸጋላት የሁሉ ጸጋላት ድንግል ወላዲተ አምላክ ዮሐንስን እንደሚወልድ ዘካርያስን ሲነግረው ሲጠራጠር ዲዳ ትሆናለህ ነበር ያለው። እኔ በእግዚአብሔር እግዚአብሔር ፊት ምቆመው ማንኛ አለ። መቆም ማለት እንዲህ መገተር ማለት አይደለም። እግዚአብሔር ፊትና ኋላ የለው እማማ ልዶ ማለት ነው። አንድ ሰው ጠበቃ አቆመ ማለት ተከራካሪ አቆመ ነው። ወደ ድንግል ማርያም ስመጣ ግን በፍጹም ትህትና ነው ቅዱስ ገብርኤል የመጣው እኔ ወንድ አላውቅም ምን አይነት ሰላምታ ነው አለችው። ተከራከረችው። ይሄ እስኪ ዲዳ ትሆኛለሽ አላለም ለምን ሰላት ሁሉ ትበልጣለች ከፈጣሪ በታች ከፍጥረት ሁሉ በላይናትና በፍጹም ትሕትና እየሰገደ እያከበረ ቅዱስ ገብርኤል ድንግል ማርያምን ለመርታት ቃላትን ሲፈልግ፣ ዘመድሽ ኤልሳቤጥ እንሆ ጸነሰች፣ ይህ ስድስት ወር ሆነ መካን ሲሏት አለና ነገር የእሳ ነው። እግዚአብሔር የሚሳነው ነገር የለም። ይህን ስላት ይኩነኒ በተመት ለለም ይሁንልኝ እንደ ቃልህ ይደረግልኛ። ድንግል ማርያም ተናዙት ወደ ኤፍሬም ተራራማው ሀገር ሄደች። ወደ አይነ ከረም ኢየሩሳሌም ሄዳችሁ ከሆነ የዘካርያስ ቤት ሁለት ነው፣ የበጋና የክረምት። ወደ ኤልሳቤጥ ሄደች። ሰላም ገና ስትላት በኤልሳቤጥ መንፈስ ቅዱስ ሞላባት። የጌታዬ እናት ወደኔ ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የሰላምታሽ ድምፅ ጆሮ በደረሰ ሰዓት ጽንሱ በማኅፀን በደስታ ዘላልና ዘሏልና በኤልሳቤጥም መንፈስ ቅዱስን ሞላባት ይላል። መንፈስ ቅዱስ ሞላባት እመቤታችን ሰላም ስትላት ነው። የእመቤታችን ሰላምታ መንፈስ ቅዱስን ይሞላል፣ በማኅፀን ያለውን ጽንስ ያሰግዳል፣ ያዘልላል። ይህቺ ቅድስ ክብርት ልዕልት ወላዲት አምላክ ከሌሎቹ ሁሉ የምትበልጥ፣ ለሷ የተገባውን ኪዳን እንዴት ነው ማንቀበለው? ለሌሎ ፍጥራን የገባውን ኪዳን ከተቀበልን፣ ተአምሩን ከተቀበልን፣ ለእናቱ ለድንግል ማርያም የድንግልና ወተት ላጠባችው ወደ ግብጽ ለተሰደደችው ኢትዮጵያ መቶ ቀን ለተቀመጠችው ድንግል ወላዲት አምላክ የመስቀል ስር ስጦታችን ዮሐንስን ይዟት ወደ ቤቱ ሄደ ዮሐንስ ወንጌል ምዕራፍ አስራ ዘጠኝ ቁጥር ሰባት እኛም ድንግል ማርያምን ኪዳነ ምሕረትን ይዘን ወደ ልባችን ልንሄድ ያስፈልጋል ምብራንን ይዘን ልንሄድ ያስፈልጋል የእናት ልመና ፊት ያስመልስ አንገት ያስቀልስ ሲሆን በውድ ካልሆነ በግድ ነውና የአሚና ጋር ሰረግና የያሶ ምስክሮት የሳሙኤል ሽቱ ጉዳይ አምባ መጠጊያችን መሸጋገሪያ ምርኩዛችን የገነት በር መግቢያችን የሚስጥር ጓዳችን ሰአሊ ተምረት አቁራሊ ተማአት ምራጋ ጸሎት ቅዱስ ድንግል ወላዲተ አምላክ ብርሃንን ወልዳም መብርሃን ቃልን ወልዳ ወላዲተ ቃል፣ አምላክን ወልዳ እማ አምላክ የተሰኘች የነቢያት ትንቢት፣ የሐዋርያት ስብከት፣ የዋሻ ብርሃን፣ የጻርቃኔ ሞገስ፣ የምጦጧ ፈዋሻ አክሱም ዘው የግሸኗ ክብርት ድንግል ወላዲተ አምላክ የአባ ሕርያቆስ ቅዳሴ፣ የአባ ጊዮርጊስ ዘጋስጫ ሰዓታት፣ የቅዱስ ኤፍሬም ውዳሴ፣ የቅዱስ ያሬድ ማህሌት ቅድስት ድንግል ወላዲተ አምላክ እመቤታችን ድንግል ማርያምን እንመለ ስራ ተቀዳሱ አይታችሁ ከሆነ ዲያቆኑ የተቀመጣችሁ ተነሱ ይላል አይደል? ብዙዎቻችን ከወንበር ላይ ግድግድ እንሆናለን። ሲጀመር ቅዳሴ ላይ እኮ መቀመጥ አይቻልም። ሁለቴ ነው የሚሰገደው። የተቀመጣችሁ ተነሱ ማለት በኃጢአት ወንበር ላይ፣ በበደል ወንበር ላይ፣ በክፋት ወንበር ላይ፣ በዘፈን ወንበር ላይ፣ በሐሜት ወንበር ላይ ያላችሁ ተጸጸቱ፣ ንስሐ ግቡ ማለት ነው። ሳይገባኝ ነው እዚህ ቦታ የቆንኩት ሥጋ ደግሞ የሚፈተትበት፣ መላእክት የሚረብበት ቦታ የቆምኩ ሳይገባኝ ነው፣ ጌታ ሆይ ይቅር በላይ ብላችሁ ተጸጸቱ ማለት ነው እንጂ ከወንበራችሁ ተነሱ ማለት ተቀምጣችሁ የነበራችሁ ብድግ በሉ ማለት አይደለም። ቀጥሎ ምን ይላል? ወደ ምስራቅ ተመልከቱ። ወደ ምስራቅ ተመልከቱ፣ አንድም ቀራኔውን አስቡ፣ ኢየሱስ ክርስቶስ የከፈለውን ዋጋ አስረው ማለት ነው። አንድም ወደ ምስራቅ ተመልከቱ ማለት ድንግል ማርያምን ተመልከቱ፣ እምነ ፀሐይ፣ የፀሐይ እናቱ ሃይማኖት ብዙዎቹ ይገርሙኛል። ቅድስተ ማርያምን ለመጥራት ማምላክ ማለት ፕሮቴስታንቶች አይፈልጉም። ምን ማለት ነው ማምላክ? የአምላክ ናት። እመ ማለት እናት ማለት አምላክን እንደወለደች ያምናሉ። ግን ማምላክ ማለት አይፈልጉም። እመብዙሀን ማለት አይፈልጉም። እመብርሃን ማለት አይፈልጉም። ብርሃንን አልወለደችም? እኔ የዓለም ብርሃን ነኝ አላለ ኢየሱስ ክርስቶስ? ስሟን መጥራት እኮ ስለሚከብዳቸው ነው። ለምን ወንድ ልጅን የወለደችውን ዘንዶው ያሳድድ ዘንድ ባሸዋ ላይ ቆመ አለ። በመናት ልብ ላይ ቆመ ያሳድዳታል። ዛሬም በቤት ውስጥም በውጭም ያሉት ያሳድዷታል። አላረቶች አሁንም ስደት ላይ ናት። ተማየጤ ገሊላ ተው እያልን ነው። በተለያየ መልኩ ያሳድዷታል። ስዕሏን ይቀዳሉ። ስዕሏን አትያዙ ይላሉ። ሌላም ሌላም ይሉናል። ስደት ማብቂያው ጊዜ ይሩቅ አይሆንም። እንዴላችሁም ተማጽናት። በመጨረሻም አንድ ነገር ነገራችሁ ተቀልላለሁ። አንድ ሰው ወደ ቤት እግዚአብሔር መጣና እግዚአብሔርን እንዲያለው፣ ጌታ ሆይ አንድ ሺ ብር ስጠኝ አንድ ብር ከጎደለ ግን አልቀበልህም። ምን አይነት ጥያቄ ነው? አንድ ሺ ብር ስጠኝ አንድ ብር ከጎደለ እያለ ሲጸልይ ጎረቤቱ መጣና በእውነቱ የሰው ያስቀምጠ ሙስሊም መስቀሉን የያዙ ናቸው፣ አሳልፈው ለሰር የሰጡን። እዚህም አባቶቻችን ሲጸሉ ከጠላት ይጠነቀቃለሁ ከወዳጃን ተጠብቀኝ ይላሉ። ፈተነው ዘጠኝ ሺ ዘጠኝ መቶ ዘጠና ዘጠኝ ብር ቁጭ አደረገ። አንድ ሺ ብር ጠይቀ ዘጠኝ መቶ ዘጠና ዘጠኝ ብር ቁጭ አደረገ። ሰውዬው እንደልማዱ ጸለየና ሲመለስ ሲያይ ብሩን ማየ፣ ሲቆጥር ዘጠኝ መቶ ዘጠና ዘጠኝ አሁንም ሲቆጥር ያው ነው። ጌታዊ እኔ ጠየቅኩ አንድ ሺ ብር ነው። አንተ ደግሞ አንድ ብር አግድልሃል፣ ነገ እንደምትሞላበት ስለማምን ብሎ ብርን ይዞ ሊሄድ ስል አንተ ሌባ ለው ምን ነው ብርን የሚንፈት ማሰባትለ አምላኪን ድሀ ወንዲ ብሎ መልእክት ላከ። እርሶ ባለ ጸጋ እኔ ድሃ እርሶ በቅሎ ላይ ሆነው እኔ መሬት፣ እርሶ ካባ ለብሰው እኔ ያለ ካባ፣ ብንከራከር ጥሩ ስለማየር በቅሎና ካባ ላኩልኛል። ባለስልጣንና ባለስልጣን ለስሙ ነው የሚጨነቀው። ነዚህ እኮ ነው የሚፈጀው ዳዊትን። ነዚህ እኮ ነው ለስሙ ሲል እኮ ነው ኦሪዮንን ያስገደለው። ቤርሳቤ ጋር ደርሶ ጽንስ ለማሳሳት ሞክሮ አለክሳካ ሲለው፣ ለስሙ ስል ኦሪዮንን አስገደለ። ለስማቸው ሲሉ ብዙ ስራ የሚያደርጉ ብዙዎች አሉ። ለጥቂት ኃጢአት ሲሉ ብዙ ኃጢአት የሚሰሩ ብዙ በደል የሚሰሩ ለክብራቸው የሚጨነቁ ለሰማይ መንግስት የማይጨነቁ ብዙ አሉ። እውነት ብለሃል፣ አለ ቀረቡ። ባለጸጋው ይናገር ተባለ። እንዲህ አይነት ጥያቄ ጠየቀ። አንድ ውር ከጎደለ አልቀበልም ሲል ልፈትነው ብዬ ነው ያስቀመጥኩኝ አለ። ድሃው ተናገራሉ። እኔ ሰውዬ ሳቃቸው ደግና ጤንኛ ነበሩ። ከተወሰነ ጊዜ በኋላ ግን ሳያማቸው አይቀርም። ይሄ የተቀመጥኩትንም በቅሎ የኔ ነው ይላሉ። ታዲያ ማን ነው አላልኩም። ከአባዩንም የኔ ኮኔ ነው ዳኛ፣ እውነትም ታለ አልሂዳ ነው ይባላል። እግዚአብሔርን አንዲት ነገር ለምኑት። ለዚህ ነው ቅዱስ ዳዊት እግዚአብሔርን አንዲት ነገር ለምኑት፣ እርሷንም እሻለሁ ለዘላለም በቤቱ እኖር ዘንድ መቅደሱንም እመለከት ዘንድ። መቅደሱን ተመልከቱ።